ኢትዮጵያ እንደዛ ናት ያለሽ፣ አንቺ አሁን ሀይሚንና ቡርኬንና ያቺን ሴት ሲያቀናብሯት ወተሽ ተናግረሽ ታውቂያለሽ? ሀይ ጋይ አውቃ ነው አውቃለሁ። ነገር ግን ቡርኬና ሊዱንና ቡርኬና ሶሴን ሲያቀናብሯት ተናግረች ታውቂያለሽ? ዛሬ አሁን እንደዚህ ነው እንድዘራ አልቀረባቸውም። ገና በፎቶ እንደዚህ የተቃጠላቸው ልጁ ከመጣ እንዴት ልትሆኑ ነው? ሲጀምር አይመጣም። ሲጀምር ማንም ተጣመሩ ያለ የለም። ስራ ድራማቸው ለማሳመር ይሄን ልጅ አምጥታ ድራማቸው እናሳመር ብለን እንጂ እኛማ ሃይሚ ከማንም አትጨምርም ከቡሩኬ ውጪ፣ ወደ ውጭ። አዎ ነገር ግን የእናንተ ማሽቃመጥ ማሽቃመጥ ነው ማለት ነው ማለት ነው ማለት ነው ማለት አሁን እኔ የገረሞኝ ማለት ነው ሁለቱን እንወዳለን ባዮች ሁላችሁም አይደላችሁም፣ አንዳንዶቻችሁ አላችሁ ማለት ነው። አራ አምስት ሰው ሃይሚ ጋ ገብታችሁ ፎሎ አርጓል ሄዱ፣ ግቡ፣ እናቴ ቆይ፣ ማዛዬ ቆይ፣ ሄድባቸው እነዚህ ሁለቱን እንወዳለን ባዮች አንዳንዶቻችሁ ሁላችሁም አይደላችሁም። አሁንም ሁላችሁም አይደላችሁም። ተጠቅማል ወያለን እነሱ ሊለዩ አንፈልግም ትላላችሁ፣ ትክክል ናችሁ። ሊለዩ ማንም አይፈልግም። ነገር ግን ቡሩኬንና ሌዶን ሲያቀናብሩ ቡሩኬንና ሶሲን ሲያቀናብሩ ጸጥ አላችሁና ትላንት ከትላንት ወዲያ ልጁ ላይክ ያደርጋሉ። ሂዱበት ሂዱበት ይላል። ልጨርስ ልጨርስ። ትላንትና ከትላንት ወዲያ ልጁንና ሃይሜን ሲያቀብ በአንድ ግሩፕ ሲቆም ሚዲያው ማለት ነው ወይ ኔፋፊ ሚዲያው ተንቀጠቀጠ አልኩሽ። እንደዚህ ከሆነው አይደረግም

ማንም አትጣምርም አትጣምርም፣ እናቃለን። ሃይሜ የቡሩኬ ናት፣ ቡሩኬ የሃይሜ ነው። እሱ ጠንቀቀ መቶ ፐርሰንት እናቃለን። አሁንም ደግሞ ስራ ነው ስራ ነው ለምትለው እኛ ሃይሜ በምትሰደብበት ሰዓት ራሱ ስራ መሆኑን መቶ ፐርሰንት እርግጠኛ ሆነን እናቃለን። እናንተ ግን ስራ በጣም ነው ስራቸው። ለማሳመር እኮ ነው አሁን ከልጁ ጋር እያቀናበሩት ያሉት እንጂ ይጣመሩ ያለ ቃሊ እኮ ናት አሁን ያለችው። እሷ አሁን ቃሊ ናት ያለችው። ያው እሷ ጨጓራው ይቃጠል የለ ለዛ እኮ ነው፣ ለሌላ ነገር አይደለም። ቃሊዬ ወደ ሌላ ቤት ሄደሽ መሰለኝ። ያው አንዳንዴ የሰው ጨጓራ እኮ ዝም ብሎ መጨረስ ማሪፍ እኮ ነው፣ ሌላ ነገር አያስፈልግም። ገና በፎቶ እንደዚህ የተቃጠለችው ሰዎች፣ ልጁ ከመጣ ምን? ልጁ አይመጣም አውቃለሁ። የሚመጣ የመሰለኝም እርግጠኛ ነኝ። ነገር ግን ልጁ ቢመጣ ምን ልትሆኑ ነው? ምን ልትሆኑ ነው እስኪ እንደው ለእናንተ ለጨጓራችሁ አስቦ እንኳን ባይመጣ አልኩኝ። ማዛይ ማዛይ፣ ይሄ ደግሞ ልጁ ልጁ የሚያውቀው ነገር የለም። እናንተ ልጁ ስዘቀዝቁ ማለት ነው ሌዱ ቡሩኬ አይደለም

ማንዶነ እኔ አውቃለው ማረገው ነገር እኔ ሁለቱን ከዛቀሽ ያልናቀሽ ከሃይሚ ጋር የመጣው ወንድ ማንዶነ ደግሞ እኔ ደግሞ ማረገውን አውቃለው። አስረብቻ ምን አቃለ ገና ይሄ ልጅ እኮ አልመጣም። ግን ለምን ግን ምታስቀብቱ ታዲያ? ስራቸው ለማሳበር እኮ ነው። ስራ ስራ ነው። እሱ ስራ ነው እንዴ፣ አሁን እየሰሩ ያሉት ስራ ነው እንጂ አይደለም እንዴ ባባ ጋር እንዳለ ያቃጠሙ ነው ነገር። እኔ የገረሙኝ በባለፈ ሃይሚ ስትሰደብ ጸጥ አሉ የሆነ ዳታ እንዳሌላቸው መዳማቸው ዋይፋ እንደዘጋችባቸው። ሲጀመር ልጁ ፍቅረኛ አለ እናንተ ወለው ሸሀይትና ሊዱም እኮ ፍቅረኛ አላት። ፍቅረኛ አላት እናቴ አላለንም እኮ የኔ ውድ ማለት ነው። አሁን እኮ ወንድምነት ፖስትን እንጂ ፍቅር ተጀምሩ ምናምን አላለንም። የምሬን ማዘምን ሆነሽ ነው እንዴ እያሰባችሁኝ? እናንተ ሶሻል ሚዲያ እኮ አስፈራችሁኝ እኮ ልጁን እንዳልልቅ። ለዛ እኮ ነው የሚዘቀዘቀው የሚሰደበው። አስፈራችሁኝ እኮ እንዳለ ቲክቶክ ላይ እኔን። ለዚህ ራሱ ክብር ይሰጣል

አይ እኛ ለአንድ ሳምንት ስራ ሊሰሩን አክል ነው እንጂ እኔ ቡርቂኛ ቡርኬን አንረሳውም። ቲክታኩ በአንድ እግር ሲቆም መግለ ለምንድን ነው? አይዞህ ችግር የለውም አታስቡ። ኖርማ ያኔ አሁን የዛሬ ቪዲዮ ሃይሚና ቡርቄ ይመጣሉ ይጫወታል። ስለዚህ ለምን እንደዚህ ሃይሚ ብላችሁ ስቶሪ ላይ ገብታችሁ ፎሎ አድርጉ ኢንስታግራም ላይ እንደዛ ብለሽ መልእክት እያስተላለፍሽ፣ አንዳንዶች አስተውነጅንጀለንዶ ምን አልሽ? ወይኔ ፓፒ እንደው ሚዲያው በአንድ እግር ሲቆም ፈሩ ፈሩ። ወይኔ ወይኔ መዘቅዘቅ አልጀመሩም። ኧረ ልጁን ተፋቱት። አልመጣም ገና ፎቶ ሆኖ የተቀናበረው ወይ

ነው ማዘ ብላችሁ ፈጠጣት። እኔ እኔ ልትገሉ ነው እናንተ አስፈራችሁኝ። በኢየሱስ ክርስቶስ መቶ አስራ አራት ሰው እዚህ እኔ ቤት ምንድን ነው የሚሰራው? ወይ ኔ ማዛ የልጁ ፍቅረኛ ናችሁ? እንደ ሁላችሁ አዳሜ ሁላ ልጁ ልጅየቱ ጋይ ድረስ ፋፊ። አሁን ሀቅ ታወራ ከተባለ ማለት ነው እግዚአብሔርን ልጁ ምንም አያውቅም። ምንም አላደረገም። ግብር አሁን ካሜራ ደቅኖ ነው የሆነ ነገር ቢያወራ ኦኬ። እሱ ምንም አላደረገም። እዚህ አሽቃባጭ እኔም ጨምር አሽቃባጭ ነን። እየሽቀበጠናት እንጂ ሃይሚ ትናንት ቪዲዮ የለቀቀችው ባለቤቴ ሄዶ ቆንጅዬ ብሎ ላይክ አድርጓል። ምን ሆነ እኮ? ለምን አላመጣችሁም? አንቺ ባለቤት ደግሞ እሱ የጣነ እየት ነው ያሉ እኔ መቻ የወንጭ ባለቤት ባሰኔ ሰኔ ለንገረች ቢዘቀዝቁት ባይዘቀዝቁት እሱ የሚዲያ ሰው እስከሆነ ድረስ አይሞቀውም አይዘርደውም

አኒሜሽን አደርጋለሁ፣ ያለበለዚያ የሚስትን ስም የምታጠፋ እቺ ናት። ጋይስ ጋይስ፣ እዚች ጋር ማለት ነው፣ ቃሊ ቤት ሄዳችሁ የሆነ ቪዲዮ ተለቀዋል፣ ጽሁፍም አለ ግሩፕ ውስጥ ያለው የነበረበት ቪዲዮ እና እሱን አቀናብራችሁ ልቀቁት። ሁላችሁ ሙሸት ፋፊ ፋፊ የሆነ ቦታ ሂጅ ማለት ነው። የእነሱ ግሩፕ አዲስ ግሩፕ አለ። የምር አግኝቻለሁ እኔ ማለት ነው። የሆነ ቦታ ነው ያየሁት አዲስ ግሩፕ ማለት ነው። ናይ ጠይባ ግዜ አዲስ ግሩፕ አላቸው። አሁን የምር አዲስ ግሩፕ አለ። አሁን ደሞ ሊወጣ ነው። ቀጥሉበት። ቲክቶክ ላይ አላቸው። አሁን ትላንት ሱስና እና ብሩኬ ሲወጣ ቪዲዮ የእንትን ኢንስታግራም ቪዲዮ ሲወጣ ምን የሆነ ቀይላ መብራት ያለው ቦታ ሲወጡ ኬት ነው የሞጡ ይሄ ተንገር

ዜና ነው። ደህና ናችሁ? ጭራሽ ሰላምታማ አትመልሱም እናንተ ማ እኮ ጨርሳለች። የኔ ቆንጆ ነኝ መለስኩት እኮ እየሳቅን ስለሆነ እኮ ነው። ሰላምታ ያልመለሰች ከአንቺ እኛ ሰፈር ልጆች እኛ እኮ ጎርግርን እኮ ነው የምናመጣው እ ነገር ማታ አንድ አይነት አታርጊ ቤትሽ እኔ የመሰለኝን ነው የማወራው። ምክንያቱም ጠዋት አንድ አይነት ትክክለኛ ነገር የሚናገር ሰው ኦደንስ ሲመጣ እዚ ጋ ይገባል፣ ስለ መልካም ነገር ታወራላችሁ። አሁን ደግሞ አንድ አይነት ሰው ትገባላችሁ፣ ያኔ አንድ አይነት ሌላ ነገር ታወራላችሁ። ምክንያቱም እዚ ጋ አሁን ከሌ እንደዚህ ነው፣ ከሌ እንደዚህ ነው ለምን ትባባላለች? ምክንያቱም ማዛ የቱ ቦታ ትገብያለች ማዛ

ሰኒ አንደኛ ሚዜሽ ነው። ይሄ ልጅ ማወቅ አለብሽ። አዎ በፈጠረሽ አምላክ አንቺዬ የምሬ ነው። ደስ እግዚብር ቦስ ይመጣል። ቦስ ካለና በእግዚአብሔር ኔ ላናግር ፈልጋለሁ። ምን ብለሽ ልታናግሪው ነው ማለት ነው? ይችላል

አሁን ማዛ ያደረገችው ፎቶ ቆንጆ እኮ ነው። ፊልቱን አላበላሸችም። ትክክለኛ ወንድምና እንደዛ አስቀምጭ። አንቺ እናተ ውቢና ሀይሚዬ ምን ምንስጥር እያወሩ ነበር? መስጠር መስጠር ነው የሚባለው። አንቺ ሁቢ አደለም ሙቢ ነው፣ ሙቢ ማለት ነው። የምሬ ነው። አንቺ ወይ ስንትናን አስቀምጭ። የምሬ ነው።

ቆይማ ፋፊቆይለመለሴነ የሚደርሰው እግዚአብሔር የ ባየነ ቆንጆ አውሪኝ ጣሪቆይማ ተደጋጊሴቶች እዚህ ጋር ማለት ነው። ሰው ተቦለከ እያላችሁ ነበር። እዚህ ጋር ግን ማለት ነው አንድ ነገር የምነግራችሁ ነገር ቢኖረኝ ለሁለቱም ኦዲየንስ የሆናችሁ ልጆች አይደለም ሁላችሁም የየግልም ያላችሁ ልጆች ይህንን የማይሆን ነገር ከማፖሰት ምናምን ከማለት እንዲያው ውስጥ ለውስጥ ያለውን ጠላት አይታችሁ እንዲያው ጥላትን ማውጣት ብትችሉ ጥሩ ነበር። ምክንያቱም አንዴ አስጨርሽኝ እና ተዛ ታወር ያለሽ ሰው ሁሉም ሰው ነው ድራማ የሚሰራው አይደለም። እና እነዚህ ልጅ ቢያንስ ስድስት ዩቱበሮች ናቸው። ከምንም በላይ ኦዲየንስ ላይ ጫና የሚፈጠርባቸው፣ ጫና የምትፈጥሩባቸው ደግሞ እኔ ጠልታችኋቸው ነው ልላችሁ አልችልም የአንድ ሰው ቸክ የማያደርገውን ሰው እኔ እቤቱ ገብቼ ቢዲዮውንም አይከታተልም ስለ ሁላቸውም ብትሳደቡ አስተያየት ብሰጡም የማይሆን ቃል ባትናገሩ የማይሆን ቃል ባትጽፉ ለራሳችሁ እኔ ከሌ ከሌ ሰው ገድፌ አይደለም። እዚህ ጋር ማወቅ ያለባችሁ ነገር ስለምትወዷቸው አንድነታቸውን ስለምትፈልጉ ነው። ኦዲንሱ ምንደዝ አርጋችሁ የተባላችሁት። ምክንያቱም እንደ ምሳሌ ላምጣላችሁና ሙስሊም እህቴናት ማሂ ይሄ እነሱ ይሄን ስራ ከጀመሩ ከስንት ሰው ጋር ከሌ ያፈቅረኛል ወይም ከሌ ጋር ሆናለሁ ስንት ቀን ተባብለዋል? እነዚያ ሰዎች መተው ተዘቅዝቀዋል። ቤተሰቦቻቸው ተነክተዋል፣ አልተነኩም። የምታረጉት ነገር ትክክል ነው እያልኩ ሳይሆን ስለምትወዷቸው አንድነታቸውን ስለምትፈልጉ ሩታ፣ አብርሽ፣ አብዛኛ፣ ሃይሚ፣ ብሩኬ ብዙ ጫና ይወርድባቸው። የሚወርድባቸውም አንዳንድ ቃላቶችን ስትናገሩና ቤተሰብ ላይ የምታደርጉት ነገር ነው እንጂ ባትወዷቸው ኑሮ አንድነታቸውን ባትፈልጉት ባትከተሏቸው ኑሮ ሁሉም ሰው ያኔ ስለእነሱ ማውራት አይ- አይፈልግም። የማይወደውን ሰው ወይም አንድነቱን የማይፈልግ ሰው ማንም ማውራት አይፈልግም። ግን ደግሞ አንድነታቸውን እየፈለጋችሁ የሰው ልጅ ውስጥ ላይ ተናንተ የበለጥ እናንተ እዚህ ጋር ስለ ኦዲየንስ እልክ ተያይዛችሁ ነው እንጂ ሁላችሁም የሁላችሁም ጥላቻ የለባችሁ። ነገ ሁላቸውም አንድ ላይ ቢመጡ አዳሜ ሁልሽም ቤትሽ ጣም ተሰሽ ቢሎት ትፖስቻለሽ፣ ተቃቅፈው ነገ ጧት እነሱ ሰላም አውርደው ቢመጡ ማለት ነው። አስጨርሱኛ እንዴ ግን እነሱን አንድነት የማይፈልግ ትናንትና ማታ የሆነ ቤት ኮሜንት ገብቼ የዚህን የአዲስ ያመጣችሁትን ልጅ ፎቶ አምጥተው አቀናብረው የተኮሰተበት ቤት፣ ወላሂ ሱመ ወላሂ ሙስሊም ነኝ አይደለ፣ ስለት የሰመረ እኔ ስለት አለኝ። እነዚህ ሁለት ልጆች ከተለያዩ ተብሎ የተጻፈ ኮሜንት በውስጥ የላኩላችሁ ልጆች አላችሁ። ማዕዛ፣ ስለዛች ልጅ አሁን ከዩቱብ ላይ ያመጣችውን ሪከርድ አምጥታው ለጥፋለች። አያችሁ። አይኑን ያወጣ ስራ ብሎ የቆመ ጥናት አላቸው። እናንተ እንኳን እዚህ ጋር ከኦዲየንስ ጋር ነው የምትላበሱት። የማይሆን ነገር ስለ ቤተሰብ ታወራላችሁ፣ የማይሆን ነገር ጽፋችሁ ትፖስታላችሁ እንጂ አንድነታቸውን፣ የልባችሁን ሳይሆን ያፋችሁን ተግባር ነው የምታደረጉት። የልባችሁ አንድነታቸውን ትፈልጉታላችሁ፣ ሁላችሁም ማለት ግን፣ አንድነታቸውን የማይፈልግ ስለታለኝ እነሱ ከተለያዩልኝ እልክላችኋለሁ። ሁላችሁም ፎሎ መልሱልኝ ከፈለጋችሁ። ፎቶ አንስቼ ብዙ ልጆች አምጥቼ ሜንሽን አድርጊያቸው ልጆችን እራሱ ሜንሽን እንዲያደርጓቸው አድርጊያለሁ ሁለቶቹን ማለት ነው። እሷውም ልጅቱ ኢትዮጵያ ውስጥ ነው ያለችው። ምክንያቱም ቢችልኝ ከስተጀርባ የምትፈልገው ነገር አለ። እኔ ልጅቱን ብታገኛት ሃይማኖትን ብታገኛት የሆነ ነገር ከማድረግ ወደኋላ አትመለስም ብዬ ብዙ ጊዜ ተናግሬያለሁ። ምክንያቱም የምታረገው ጠይሯ ጠይሯ የሆነ ነገር አትበይ እሷ ማናት? ሌላ ነገር ለናንተ ነው መናገር የፈለጉት፣ ላይ ስለሆነ ማለት ነው። ነገር አይወራም፣ ምክንያቱም ሃይሚ ጀግና ታታሪ፣ እሱ አንድ ነገር ስታረጋት እንደ ሌላ ነገር። ሃይሚ ጀግና አይደለችም አላልኩም፣ ግን እናንተ ተናንተ የባሰ ጥላት አለ። ትናንትና ላይ የተፖሰተው ፖስት ላይ ትንሽን ክፈችና ቦስሽን ክፈችና እልክልሻለሁ። እሷ ዜዲነኛ ቡሩኬ የምትለው ልጅ እናንተ የምታስቡት ቡሩኬን እንደምትገድፍ ነው። እሷ ግን ስለት የተሳለይ ሴት ናት። በይፋ ማለት ነው ገብታ ኮሜንት ትጽፋለች። እነሱ ሁለታቸው ከተለያዩልኝ ስለት የሰመረው ብዬ ስለቴን አስገባለ አንድ ህዶ ሰው እያቀናበረ ያለው የሀይሚንና የዛን ልጅ እያቀናበረ ያለው ማለት ነው። አንዴ ቡሩኬ ከሶስ ሲመጣ የኔ ውድ ሁለቱን እንወዳለን ባዮች አንዳንዶቻቸው፣ ሁላቸውም አይደሉም፣ አንዳንዶቻቸው የኔ ውድ ሄዱበት ምናምን እያሉ መወስዱ አሁንም ስለነሱ አደለም እያዋረ ቆይ፣ ቆይ፣ ጠይ ጠቅ፣ ቆይ፣ ቆይ፣ ቆይ፣ ፉፉ እኔ እኔ አሁን እየሰማሁ ነው የጠይቀው ማለት ነው አሁን ጠይበ ማለት ነው አሁን ቃል ኪዳን እዚህ ጋር ገብታ እኔ እዚ ጋር አሁን ስንት ሰው እያለ እኔ ብጥብጥ ላወጣ ስል ቃል ኪዳን ገባች ገላኔ ገባች ቃል ኪዳን ምናለች ቡሩኬ ዘዱን ብሎክ አድርጓል ቆይቷልቃችው ሩ ለመናከል ነው። ሊሰኒ ተረጋጅ የማይሆን ቃል አትናገሩ። ሊሰኒ እባክሽ አትበይ። ምክንያቱም እሷ እኮ ማለት ነው ቃልየን የዘቀዘቀሽ ሉሉን የዘቀዘቀሽ ሁሎችንም ጓደኛንን ብለው ያሉትን ሰዎች የዘቀዘቀሽ ልጅ ናት። እሷ የምትፈልገው ሲጀመር ልንገርሽ ሁለቱን ነገር የምትፈልገው ሁለቶቹ ልጆች ማፈላቀም። የቡሩኬ ኦዲየንስም አይደለችም ሃይሚንም አትፈልግም ብሩኬንም አትፈልግም። ግን እሷ የምትፈልገው የተከፈላት ነገር አለ ወይም የምትፈልገው እነሱ ሁለቶችን ለሁለት መክፈል ነው። ምክንያቱም ስለት የተሳለሽ ልጅ ነው። አንዴ እንደረሽ የሆነ ነገር ማለት ነው። እሷ እንደዛ ነች አደለ። እነ በረካት እነ ሰሊማ ሁሉም ተሰበስቦ የእሷ ቤት የሚቀመጠው ለምንድን ነው? እንደዛ ብለሻል አንቺ አሁን ማለት ነው። እኔ ግን ትናንትና ያየሁትን ነው እኔ የማወራው እነሱ ቤት ስለተፈተኩ እኮ ዝንብ የጻፈችውን የያየሁት ነው። ራሱ ቃል ራሱ ማለት ነው ለራሱ ከሷ ቤት ትቀመጣለች አሁን ለምን እንደሆነ በውስጥ ተጣጥቶ ነው ፎቶው አይተዘግዝ ማዛ ማዛ ቦለካት የሚባለው ቦለካት የሚባለው ነገር ተጣጥፎ ለማለፍ ነው ውሸት ነው ታይ ወሱ ታይ ይቦለካት አይቦለካት እኛ አይመለከተንም እንደፈለጉ የሆኑ አይመለከተንም ነገር ግን የጻፈችው ነገር እኔ ሲጀምር ለብሩኬ ሜሽን አድርጌያለሁ ለብሩኬ ሜሽን አድርጌያለሁ ለምንድን ነው ሃይሚ የምታሳድበው ዘድ የብሩኬ ኢንስታት የምትባለው አንተ ጋር ፎሎ ናት ዝም በይ። አሁን የለ እንድገና ደግሞ ጣይባ፣ በተናገርሽው ነገር ታች ላይ ያለሽ መሰለኝ፣ እየሰማሽ ነው መሰለኝ። እናንተ ለምን ከዛ ላይ ታቀናብራላችሁ? ባይ ነገር ነው ያወራሽው። እነሱ ቡሩኬ ያቺም ሴት ሲያመጣ ያቀናብራሉ፣ ያቺም ሴት ሲያመጣ ያቀናብራሉ። ያቺም ሴት የሃይሚ ጊዜ ለምን ተንጨረጨሩ? ሃይሚ ከሌላ ወንድ ሲጠምር ያኔ ነው እንዴ አደረገች እኮ አይደለም። አደረገች እኮ አይደለም። አሁን ሰው ያኔ አሁን ብዙ ሰው ይሄ አሁን እሱ በቃ ከላስ ከሊዱ ተጣመርናሉ አይደል አጣመሯቸው አይደል ሃይሚም ከሌላ ሰው ሰው ምርጫን ፈልግላት ብሎ ነው ቅመሞች እየፈለጉላት እንጂ እሷ እኮ ፈልጋ አይደለም። እሷ ከቡሩኬ ውጭ ቡሩኬ ከሀይሜ ውጭ የሚፈላለጉ ሰዎች አይመስለኛም። ብቻ ፈጣሪ ወቅ ውስጣቸውን። ነገር ግን አሁን ወደሱ እዛም እዚህም ተብተብተብ ሁለቱንም እንወዳለን የምትሉ ደግሞ አንዳንዶቻችሁ ማለት ነው፣ ስራታችሁን ይዛችሁ ሁለቱንም የምትወዱ ነገር ከሆነ ወደኋላ ቪዲዮ ተመልሳችሁ የሁለታቸውን ቪዲዮ አምጥታችሁ ፖስቱ። ይሄ እሱም ከሌላ ሲመጣ እሷም ከሌላ ስትመጣ ከምትፖስቱ እንደገና የእሱም ፖስታችሁ ደግሞ የሀይሜ ጊዜ የምትሉ ሰዎች ረፉ።

የፖሰቱት ቡሩኬን ከሌላ ሴት የፖሰቱት ሀይሜ ደግሞ ከሌላ ወንድ ሲያቀናብሯት አይቻለሁ። እኔም ፖስቼ እኔም ቀርጬ ወስጃለሁ። ጎበዝ፣ እነሱ አስር አይሞሉም አለች እኮ ሀይሜ ራሱ። እነሱ ጥቂት ናቸው አለች እኮ። ጥፍር ቆሻሻ ማትቆጥርም እኮ እናንተ እናንተ በቃ ካላስ እነሱም እንደ ቅይት ቆሻሻ ቁጠሩ። ቡሩኬን ከሌላ ሴት ጋር ሀይሜ ከሌላ ወንድ ጋር ዲንቅ ነሽ ማለት ነው። ሲም የእነ በረከት የእነ ዲንቅ ነሽ